እንግዲህ ዛሬ ይዤ የመጣሁት አህሙና ፈኪ ናቸው ማለት ነው። አህሙ ለፈኪ ስጦታ አበረከተላት ማለት ነው። በመጀመሪያ ደረጃ እንኳን ደህና መጠሽ ፈኪ፣ ጠፍታ ነበር ማለት ነው። በድጋሜ ደግሞ አህሙ እንኳንም ከሴቶች ጠለፋ ተረፍክ ማለት ነው። ሐረር ድሬዳዋ ሄዶ በሴቶች ተከቦ ነበር። እኔ ፈርቼ ነበር፣ ይጠለፋል ብዬ ነበር ተርፎ አልፎ መጥተዋል ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማናቸዋ፣ ይቅርታ ጠፍቻለሁ። የመዳም ባጃጅ ነኝ። አበረታቱኝ፣ ሰብስክራይብ አድርጉኝ። አዲሶች ነበር ቤተሰቦች ላይክ፣ ሼር በማድረግ አግዞኝ ማለት ነው። እወዳቸዋለሁ። ውድድ ነው ማረጋችሁ። ሰላማችሁ ብዝት ትርፍ በልልኝ እወዳቸዋለሁ በድጋሚ። ውድድ ነው የማረጋችሁ። ዛሬ ይዤ የመጣሁት እንግዲህ የምናጋቸው ፈገግታ ከፊታቸው የማይጠፋ እነፈኪና አሙ። ይህ ታማሞች ማለት ነው። ይህ ታማሞች ናቸው። በቃ አንድ አይነት ናቸው ማለት ነው። ደስታቸው ምናቸው ማለት ነው። እውነት ለመናገር እስቲ ዋሽ ተሸረ በሉ፣ ወለ ወላ እውነት ነው ባሉ። ፈኪና አሙ የአንድ እናት ነው የሚመስሎት ማለት ነው። እንግዲህ በሰሞኑ ሄዶ ነበር። የት ነው የሄደው? አሙ ሐረር ድሬዳዋ ምናምን ወክ ያደረገ ነበረ ማለት ነው። በጣም ለሸዋል ፍች መሰለኝ የሀገሩ ሰው ፊቹን ያከበረ በጣም ደስ የሚል አለባበስ የለበሱ ብዙ ሴቶች ብዙ ወንዶች፣ በቃ በዓላቸው መሰለኝ። አለባበሳቸው ምለይ ነበር፣ ያምሩ ነበር። በነሱ መሀል ተገኝቶ ነበር ማለት ነው። ነባም ደግሞ ከፍቷት ነበር ማለት ነው። ብዙ ነገር ነበረ። እኔ ቪዲዮ መስራት አልተመቼኝም። በጣም ቢዚ ነበር ቪዲዮ ለመስራት ግን አስቤ ነበር አልተመቸኝም ማለት ነው። የመዳን ባጃጅ ስለሆንኩ ማለት ነው። የመዳን ባጃጅ ባለውን ኖሮ እመጣ ነበር ማለት ነው። ያው እመጣለው ብንልም የሚያስቀራን ነገር ስለሚኖር አልመጣሁም ማለት ነው። አህሙ ይተርፋል ብዬ አልነበረም ማለት ነው። ብዙ እውነት ለመናገር ብዙ የሚያማምሩ ሴቶችም ነበሩ ብዙ ደስ የሚል ድባብ ነበር። በጣም እኔም ደስ ብሎኝ በቃ እስከ መጨረሻ ቁጭ ብዬ አይቼው ነበር ማለት ነው። እንኳን በሰላም ተረፍከ በድጋሜ አህሙ ማለት ነው። ስላልተጠለፍከ ብቻ እንኳንም ተርፈ በሰላም መጣ ማለት ነው። ፈኪ በድጋሚ እንኳን ደህና ወደ ሚዲያ ተመለሽ ማለት ነው። ጠፍተሽ ነበር ማለት ነው። ዛሬ በፈኪ ቤት ፋ ብሎ ስጦታውን ሰጥቷታል ማለት ነው። የሰጣትን ስጦታ የሚያምር ደስ የሚል ስሙሽት ቢሆኑም በቃ ሴቶች እዛ ጋር የለበሱት የአማረባቸው ነገር አይቶ ይዞላት የመጣ ማለት ነው። እሷም ደስ ብሏታል፣ አምሮባታልም። ማሻላ ተባረከላ ብለናል። አምሮብሻል። እንግዲህ በጣም ነው ደስ የሚለው ሽቱ ራሱ ማለት ነው። እንግዲህ እንኳን ደስ አለሽ ለማለት ነው የመጣሁት። በጣም ደስ ይላል። ነባ ብታኮርፍም ግን አንዱ ሲከፋ አንዱ ይደሰታል ማለት ነው። ያው ይሄ ዱንያ ነው። እንግዲህ ሁሌ ደስታ የለም አንድ ቀን ደስታ ነው፣ አንድ ቀን ደግሞ የሆነ ሀዘን ነው ማለት ነው። ይሄ መኖር ግድ ነው ማለት ነው። የተፈጠረ ነገር ነው ማለት ነው። ስንፈጠር ማለት ነው። ሁሌ ደስታ አይቻሉም፣ ሁሌም ደግሞ አዘን አይኖሩም ማለት ነው። ሀዘን ሲኖር በደስታ ይቀይረዋል ፈጣሪ፣ ደስታ ሲኖር ደግሞ በሀዘን ይቀይረዋል ማለት ነው። ይሄ ያለሀ ቀደ ወል ነው ማለት ነው። ስለዚህ እናባም አይዞሽ አያት ከፊ ማለት ነው። አይዞሽ አይዞሽ ምንም ከጎንሽ ያለው ሰዎች ቢያስከፉሽ መከፋት የለብሽም ማለት ነው። ፋኪየ የእኛ ፈንድሻ እንኳን ዳና መጣሽ። ግን ወደ ቤቶ ነበር የጠራት፣ ሽሮም ሰርቶ ጠብቋት ነበር። ሽንኩርት አልተከተፈም ብላ አሳፍረዋለች ማለት ነው። እውነቱ ፈገግ አስደረገችኝ ማለት ነው። ሽንኩርቱ ሳያንቀኝ ተሪፍ ያለው በልቻለው ያለው ብላለች። እንግዲህ መቼም ያው ወንድ የሰራው ምግብ ለሴት እውነትን ለመናገር አይጣፍጣትም። አበደን አበደን እኔ አይዋጥልኝ ወንዶች የሰሩት ምግብ የፈለገ ቆንጆ አድርጎ ቢሰሩ አይመስለኝም። በቃ ደስ አይለኝም ማለት ነው ለምን እንደሆን አላቅም። ስለዚህ እንደዛ ያመናጨቀችው ነበር ማለት ነው። ፈገግ አስተርገኛለች። ግን በጣም ደስ ይላል እውነት ለመናገር ሽሮ ሰርታ ጠብቀኝ ብለው ነበር። ሽሮዋን ሰርቶ ጠብቋታል ማለት ነው። በቃ እንደ ሴት እንግዳ የኛ እንግዳ አክባሪ እውነት ለመናገር በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ ሁለታችሁም፣ እንኳን ደስ አላችሁ። በፍቅር በደስታ ያኖራችሁ ማለት ነው። ፈኪንም መቶ ሺህ አስጓባት። በጥሩ ሁኔታ ጥሩ አድርገን እንግዲህ አስር ሺ አስር ሺ ከገባች በቃ እንደግሳለን ብለዋል። እኛ ለድግሱ እንሄዳለን። እውነት አስገባት፣ አስገባት። እኔንም ደግሞ በዛውም ስታልፉ ሂዱ፣ ሂዱ ፈኪ ቤት ማለት ነው። ያልሰማችሁ ካለ ሂዱና ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ካረጋችሁ ደግሞ ላይክ ያደረጋችሁ አሳድጓት ማለት ነው። አዎ እሷም ሴት ነኝ ሴት እንደም ለማበረታት ልናበረታታ ይገባናል ማለት ነው። በቃ ሴቶች ስራ እንዳይፈቱ፣ ወንዶች ስራ እንዳይፈቱ። ስራ ከፈቱ ሌብነት የሆነ ነገር በቃ መጥፎ መጥፎ ስራ እንዳይጀምሩ፣ እኛ ለምን እርስ በርሳችን ስራ አናነቃቃም? ማለት ነው። ለስራ የተነሳ ሰው እኔ የሚገርመኝ ነገር ቢኖር ማለት ነው፣ ለምንድነው እርስ በርሳችን ጠላት የምንሆነው? የአንድ ሰው እድገትን ለምን የራሳችን እድገት አድርገናና? ወላሄ ላዝም ኔ የማንም ሰው እድገት እንደ ራሴ ነገር ነው እድገቱ ደስ የሚለኝ ማለት ነው። ለዛኛው ሰው ደግሞ በተቻለኝ አቅሜ ጥረት አደርጋለሁ። እኔ የሚገድፈው ነገር ካለ በጉልበቴ ሊሆን ይችላል በሌላ ነገር ሊሆን ይችላል። በቀል ገድፈው ግድፍ ልላረግ እፈልጋለሁ። ለምን እንደዚህ ተገዳድፈን ለምንድን ነው ማናድገው ማናሳድገው ማለት ነው። ብዙ በሚዲያ የሚያያቸው ልጆች አሉ ማለት ነው። ምንም ቢጠበን ጊዜው ምንም የመዳም ምን ብንሆን ምንም ስራ ቢበዛብን ሚዲያ ተጠቃሚ እህቶች የሆነ ቦታ ሳንሄድ የሆነ ነገር ሳናይ ሳንሰማ ምንቀር ነገር የለም ማለት ነው። ብዙ በእህቶች ወንድሞች ቻናላቸው ማያድግላቸው ሰዎች አሉ ማለት ነው። ስላልዋሹ ብቻ ራቆታቸው ስላልሄዱ ብቻ የሆነ ነገር ስላላረጉ ብቻ ማለት ነው። ይሄም መሆን ያለበት ሰው ለስራ ብሎ መጥቷል። ያንን ስራ ውጤታማ እንዲሆንለት ማገዝ መቻል አለብን። እንተጋገዝ ማለት ነው። እውነት ለሰው እንቅፋት ሳይሆን ድግፍ እናርገው ማለት ነው። አሁን ይህንን ያመጣሁት በፈኪ አሳድጓት በማለት ነው ግን ቅርብ ነው። ከፈተችው አድጋለች። አህሞ በተናገረው ነው እኔም እየተናገርኩት ለራሴ ሊለምን እንጂ እነሱ ለመና እኛ ለእነሱ መለመን አያስፈልጋቸውም ማለት ነው። ራሳቸውም ያሳድጋሉ ማለት ነው። እኛን ግን ዞሮ ብሎ የሚያሳድገን የለም። ሁሌም ለማኝ የስብስክራይ ለማኝ ሆነናል ማለት ነው። ይሄን መደምቅምም ሁላ ቻናዋ አያድግላትም። ሶስት አመት ይሆናል የኔ ቢጦዎች የከፈቱት፣ ሁለት አመት ይሆናል ቻናላቸው አላደገም ማለት ነው። እኛ አሳድጉ ይሄ እየሰማችሁ ላይ ይህኔን በላችሁ በሌላችሁ ሰብስክራ ያደርጉኝ አሳድጉኝ፣ ወዳችኋለው ውድድንም አረጋችሁ ማለት ነው። ስለዚህ ዛሬ ፈክ የፋካ ብላለችነት ፈክ ከራሷ ከራሷ ምስል ጋር ከራሳ አካሄድ ጋር ሲሟም ይሄዳል ማለት ነው። ፋኪ ፋኪ ሾ በጣም ደስ የሚል ስም ነው። እንግዲህ ይመቻችሁ ብለናል። ኢንሻ አላ አህሙ ደግሞ ይለያል፣ ከሁሉም ሰው ይለያል። በእኔ እኔ ራሴን ወክዬ ነው የምናገረው፣ ባየሁት ነገር ማለት ነው። ገና ልጅ ነው አህሙ ግን እንደ ትልቅ ሰው ነው ማለት ነው። እንደ ልጅ አይደለም፣ እንደ ትልቅ ሰው ነው አስተሳሰቡ። እውነት ለመናገር በጣም ትልቅ ሰው የሚሰራው ስራ ነው የሚሰራ። በእሱ እድሜ ያሉት በቁራቁምቦ ጊዜ ያሳልፋሉ ማለት ነው። እውነት ለመናገር አንዳንድ ዩቱበሮች በጣም ነው የሚያናድዱ። ጥሩ ነገር አይሰሩም። እኔ ያን ሁሉ ተመልካች ይዤ ጥሩ ነገር ለመስራት የወደቀ ሰው ለማንሳት የራበው ለማብላት ጥረት ላርግ እንጂ በሆነ በማይረባ ነገር ጊዜ አላሳልፈውም፣ ማለት ነው። ኢንሻላህ ጥሩ ነገር ሚሰራ ያደርገን። ሁላችሁም ጥሩ ነገር ሊሰሩ አቅዶ ማለት ነው። እኔ እንደዚህ ነገር እሰራበት አለው ብላችሁ ስሩበት። አላህ ሱብሓነ ወተአላ ጥሩ ነገር አደርጋለሁ ያለ ሰው ያችን ጥሩ ነገር ዞሮ ዞሮ ሳያደርጋት አይቀርም። መጥፎ ነገር አደርጋለሁ ያለ ሰው አላረገውም ቢል ያችን የሆነ ጊዜ ሊያደርገው ይችላል ማለት ነው። ይህ ሰው ንያው በንያው ልክ ነው የሚሄደው መንገዱን ማለት ነው። በቃ ገበያ ሄዳለሁ ብላችሁ ከተነሳችሁ ገበያው ጋር ደርሳችሁ ነው የምትመለሰው አይደል እንዴ? ንያችንም አንደዛ ነው። ነብሳችን ትሾፍረናለች። አላደርግም ብትሉ መጥፎ ነገር መጀመራ ከወሰናችሁ ይደረጋል ማለት ነው። ጥሩም ነገር እንደዛ ነው። ስለዚህ መጥፎ ነገር ከውስጣችሁ አውጡና ጥሩ ነገር አስቡ ማለት ነው። ጥሩ ነገር ወደ ጥሩ ነገር ልትሄዱ ማለት ነው። ወደ ጥሩ ነገር እንዲሰሩ ማለት ነው። ሰላማችሁ ይብዛ። ወዳችሁ አለው ፋኪ። ይህ ፋኪ ደስታ የኔ ደስታ ነው። በጣም ደስ ብሎኛል። እንኳንም ደስ አለሽ። ልብሱን ለብሰሽ በውሃ ጭረሽው ነው አደል የሚባለው? በውሃ ይለቅ ይባላል። በሀገራችን ልብስ ስንገዛ ሰዎቹ የለበስነ ቀን በውሃ ይለቅ ይሉን ነበር። እኔም ደግሞ የፈኪን ልብስ ለብሰሹ በውሃ አጥበሹ በውሃ ይለቅ ለብሰሹ ይለቅ ማለት ነው። እንሻላ በጣም ደስ የሚል ምርጥ ምርጫው ቆንጆ ነው ማለት ነው። አሞ አመራረጡ ምርጫው ቆንጆ የሚያምር ልብስ ነው የገዛላት ማለት ነው። እንግዲህ እወዳችኋለሁ፣ ውድድ ውድድ እንማረጋችሁ፣ ውድ ድንቅ ሆናችሁ ቤተሰቦቼ። የት አላችሁ? የት አላችሁ? የት አላችሁ? አበረታቱኝ፣ አበረታቱ። አዲስ ነገር ሲኖር እመጣለሁ፣ ብቅ እላለሁ። እናንተም እንደምትመጡት ተስፋ አደርጋለሁ። ባጃጅ ነኝ። አበረታቱኝ አበረታቱኝ ብያለሁ። ሰላማችሁ እንደ ሜድራሻዋ በዝት ትርፍ ይበል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የነበረን ቆይታ ጨርሰናል ማለት ነው። ኑሩልኝ፣ ክፉ አይንካችሁ። ባይ ባይ። ማሰላም